ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የርኅራህ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እስኪ ይህን ቪዲዮን ተመልከቱ። ውድ የተከበራቸው ወንድሞቼ በዛሬው እለት በደቡብ ኢትዮጵያ በተለይ በአዋሳ አካባቢ አሉ የተባሉት የሌላ ሃይማኖት ተከታይ የሆኑት ወደ ክክለኛው ጎዳናና ወደ ተፈጠሩበት ሃይማኖት ተመልሶ አልহামዱሊላ ስልጣና ከወሰዱ በኋላ ባዚች አጭር መልክት ተገናኝተናል ማለት ነው ኢንሻአላህ እስቲ የቆዩበት ሃይማኖት ከመጥቶት ምን አይል ግዜ እንደቆዩና ወደ በነሱ ሰበብ ወደ እስልምና የመጣ ምን ሰው እንደሆነ ኢንሻአላህ ይነግሩኛል የመጀመራ የዱሮስሚ የነብይነት ማዕረግ ወዝደሃል ማለት ነው። በነብይነት ማዕረግ ደረጃም ወዝዶ አሁን ደግሞ ወደ ትክክለኛ ጎዳና የተመለሰው አየለ የአሁኑ ስም ምንድን ነው? አብደላ ማሻላ። አብደላ፣ ቀጣይ እኔ ድሮ ፓስተር ነጋሽ ይባላል። ፓስተር ነጋሽ የሁለት መቶ ሀያ ቸርች ኃላፊ። አልሐምዱሊላህ። ማን ነበር? ተሰማ፣ ተሰማ። እሺ፣ የትኛው ሃይማኖት ነበርክ? ምዝጋና ቤተ ክርስቲያን ነው። ከዚህ ቪዲዮ አንዳንድ ጥያቄዎችን እንነሳለን። ነገሮችን በማህበራዊ ሚዲያ ስላደረጉ በማህበራዊ ሚዲያ አቀርቦ መልስ መስጠት ስለሚገባው አንደኛው እና የመጀመሪያ ጥያቄ ሊሆን የሚችለው እነዚህ እውነትም ፓስተሮች ናቸው የሚለው ነው። እነዚህ ፓስተሮች አይደሉም። አንድ ሰው ከመሬት ተነስቶ እኔ ፓስተር ነኝ ስላለ ፓስተር ሊሆን አይችልም። ራሱን በራሱ መሾም አይችልም። ቅዱስ ቃሉ ፓስተር ማለት ምን ማለት እንደሆነ ምን አይነት ተግባር እንዳለው እና ምን አይነት አገልግሎት እንደሚያገለግል በግልጽ ይነግርልናል። ፓስተር የሚለው ቃል መጋቢ ከሚለው ከአማርኛ ትርጉም ጋር ተመሳሳይ ፍቺ ሲኖረው ፓስተር ማለት መንጋውን የሚመግብ የሚጠብቅ፣ በቤተክርስቲያን ውስጥ የተሾመ ማለት ነው። ስለዚህ እነዚህ በቤተ ክርስቲያን ውስጥ የተሾሙ አይደሉም። አብዘኞቹ ውሸተኞች ናቸው፣ ዘራፊዎች ናቸው። ስለዚህ አልዋጣ ስላቸው ወተው ነው ሌላ ሃይማኖት የተከተሉት እንጂ ፓስተሮቸው ነው እውነት ኢየሱስ ክርስቶስ የሕይወት መንገድና ጌታ ስላልሆነ አይደሉም የወጡት። ኢየሱስ ከዘላለም እስከ ዘላለም እሱ የእውነት መንገድ ነው፣ የዘላለም ሕይወት ነው፣ ብቸኛው አዳኝ ነው። ስለዚህ ፓስተሮች አይደሉም። አጭርና ግልጽ እነዚህ ፓስተሮች አይደሉም። ፓስተሮች ነን የሚሉት፣ ሁለተኛ ለምን ወጡ? ሁለተኛ ጥያቄ ለምን ወጡ? የእግዚአብሔር ቃል ስለነዚህ ምን ይላል? አንደኛ፣ እነዚህ ወጡት የተባለው የእግዚአብሔር ቃል ይፈጸም ዘንድ ነው። የእግዚአብሔር ቃል እንዲህ ይላል ማቴዎስ ወንጌል ምዕራፍ 19 ከቁጥር 30 ላይ ነገር ግን ብዙዎች ፊተኞች ኋለኞች ኋለኞችም ፊተኞች ይሆናሉ፣ ይላል በሉቃስ ወንጌል ምዕራፍ 13 ቁጥር 30 እንዲሁም ደግሞ በማርቆስ ወንጌል ምዕራፍ 10 ቁጥር 31 ይህ ቃል ተደግመዋል። ስለዚህ የተባለው ይፈጸም ዘንድ ነው። እነዚህ የወጡት የተባለው ምን የሚል ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞችም ደግሞ ፊተኞች ይሆናሉ የተባለው የእግዚአብሔር ቃል ይፈጸም ዘንድ ይህ መሆን ስላለበት ነው የወጡት ሁለተኛው በጌታ ሆነው ፍሬ የማያፈሩ ሁሉ ይቆረጣል ይላል እግዚአብሔር ቃል። ስለዚህ እነዚህ የወጡት በጌታ ሆኖ ፍሬ ስላላፈሩ ነው፣ ወይንም እንክርዳደ ስላፈሩ መራራ ፍሬ ስላፈሩ ነው እግዚአብሔር ቆርጦ የጣላቸው። በዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ፍሬ የማያፈራውን በነ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብስቶ እንዲያፈራ ያጠራዋል ይላል። ከቁጥር ስድስት ላይ ደግሞ በዚያ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥላቸዋል ያቃጥላችሁማል፣ ይላል። ለዚህ ይህ የተጻፈው ቃል ይፈጸም ዘንድ በጌታ ሆነው ፍሬ ስላላፈሩ በቤተ ክርስቲያን ሆኖ እያጭበረበሩ ስለነበሩ ከእግዚአብሔር ከጌታ ከኢየሱስ ክርስቶስ ተቆርጠው ተጥለዋል። ሶስተኛው፣ እነዚህ ከቤተ ክርስቲያን የወጡት ከመጀመሪያም የቤተ ክርስቲያን አባል ስላልነበሩም። የእግዚአብሔር ቃል አንደኛ ዮሐንስ ምዕራፍ 2 ቁጥር 18 ላይ ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስም ተቃዋሚ መጣ ዘንድ እንደሰማችሁ እንኳን ብዙዎች የክርስቶስ ተቃዋሞች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ስለዚህ እነዚህ ሰዎች የወጡት ከኛ ወገን ስላልነበሩ ነው። በቤተ ክርስቲያን ውስጥ ነበሩ ቆዩ፣ እንጂ የበጉን መልክ ይዘውና የእግዚአብሔር ቃል እንደሚለው አይነት ህይወት የኖረው አይደለም የኖሩት። ስለዚህ ከኛ ወገላ አልነበሩ ማለት ነው። ይህን የሚያሳየው ብዙዎች አጭበርባሮች ነበሩ፣ ብዙዎች አታላዮች ነበሩ። በሀሰት ትንቢት ቤተ ክርስቲያንን ሲዘርፉ የኖሩ፣ በሀሰት ትንቢት የብዙዎችን ጋብቻ በአደጋ ላይ የጣሉ ብዙዎችን ያፋቱ ሀሰተኞች ነቢያቶች እና አስመሳዮች ናቸው የወጡት። ስለዚህ ከኛ ወገን አልነበሩም። የኛ ወገን እንደዛ አረገም። የኛ ወገን ቤተክርስቲያንን አያታልልም። የእግዚአብሔርን ቤት አያፈርስም። ስለዚህ የእግዚአብሔር ቃል የሚለው እግዚአብሔርን ቤት መቅደስ የሚያፈርሰውን እግዚአብሔር ራሱን ያፈርሰዋል ስለሚል ለዚያ ነው ከቤተክርስቲያን የወጡት እና ከወጡ በኋላስ ጉዳቱ ለማን ነው የሚለውን ሀሳብ ነው መናገር የሚፈልገው ጉዳቱ ለራሳቸው መጽሐፉ የሚለው ቅድም ባነበብንበት ስፍራ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ፍሬ የሚያፈራውን አበስቶ እንዲያፈራ ያጠራዋል። በእኔ የማይኖር ቢሆን እንደ ቅርንጫ ወደ ውጭ ይጣላል ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥላቸዋል ያቃጥላችሁ ማለት። ስለዚህ ወደ እሳት የሚጣሉት እነሱ ናቸው፣ የሚጎዱት እነሱ ናቸው። የሚጎዱት ቤተሰቦቻቸው ናቸው፣ እነሱን ተከትሎ የሄዱ ቤተሰብ ካለ ማለት። ስለዚህ ከክርስቲያን ወገን የሚቀንስ የሚጨምር ነገር የለም። እንደሚታወቀው በዓለም ላይ በሃይማኖት ደረጃ በጣም ብዙ ተከታይ ያለው ሃይማኖት ክርስትና ሃይማኖት ነው። ምንም ይሄ የማያጠራጠር የማያከራክር ጉዳይ ነው። ስለዚህ ዛሬ 19 እና 22 ፓስተሮች ወጡ ተብሎ እንኳን ቢዘገብ 12 እና 19 ስለወጡ ከክርስቲያን ማህበረሰብ የሚቀነስና የሚጨመር ነገር የለም። እንደወጣ እንፈልግም። ማንም በህይወት እንድኖር ነው የእግዚአብሔር ቃል የሚመክረው የእግዚአብሔርን ፍቃድ ሁሉም ወደ ህይወት እና ወደ መዳን እንዲደርሶ ነው። ነገር ግን ማንም የገዛ ፍቃዱን የመከተል መብት አለው። ነፃ ፍቃድ አለው። ህይወትን የመከተልና አይ አይሽ አይሆንልኝም፣ ምድራዊ ነገር ብከተል ይሻለኛል ብሎ ክርስቶስን የመካድ መብቱ የተጠበቀ ነው። ዋጋው የእያንዳንዱ ዋጋ በጌታ ዘንድ ስላለ በመጨረሻው ቀን ዋጋቸውን ያገኛሉ። እናስ ለጌታ ምን ይጎደዋል? ምን ይጎለዋል? ቃሉ እንዲህ ይላል፣ ሁለተኛ ጢሞቴዎስ ምዕራፍ ሁለት ከቁጥር 11 ቃሉ የታመኔ ነው፣ እንዲህ የሚለው ከእርሱ ጋር ከሞትን፣ ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና፣ ከእርሱ ጋር ደግሞ እነቅሳለን። ብንክደው ደግሞ ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ልክድ አይችልምና ይላል። ስለዚህ እርሱ የታመነ ኖሮ ሁሉም ሰው በምድር ላይ ያለ የሰው ልጅ የሚባለው ሁሉ ተነስተው ኢየሱስ እሱ ጌታ አይደለም፣ አምላክ አይደለም ብል እንኳ እርሱ አምላክነቱን ልክድ አይችልም። መጽሐፉ ይላል ራሱን ልክድ አይችልም፣ ማንነቱን ልክድ አይችልም፣ አምላክነቱን ልክድ አይችልም፣ ጌትነቱን ልክድ አይችልም። እርሱ አምላክ ሆኖ ይኖራል። እርሱ አዳኝ ሆኖ ይኖራል። እርሱ የዘላለም ቤዛ ሆኖ ይኖራል። እናስ ብንክደው ግን ይከደናል። ይህ ግልጽ ነው። ማንንም እሽሩሩ አይልም። ቢክደው ማንም ካልተከተለው ይክደዋል፣ ይጥለዋል። ወደ ውጭ ይጣላል፣ በኋላ ወደ እሳት ይጣላል። መጨረሻዊ ነው። ስለዚህ ክርስቲያን ወገኖቻችን በሚነገረው በሐሰት ወር እንዳትሸበሩ፣ እንዳትናወጡ። በእግዚአብሔር ቃል ላይ መሰረታችሁን አድርጉ። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። ጌታችን ኢየሱስ ክርስቶስ ልመጣ በደጅ ነው። ይህ የሆነ ያለው የመጨረሻ ምልክት የመጨረሻ የዘመኑ ምልክት ስለሆነ ነው። ስለዚህ እናንተ በሃይማኖታችሁ ጽኑ፣ ጠንክሩ፣ ጎልምሱ በእግዚአብሔር ቃል እደጉ። የእግዚአብሔር ቃል የሚለውን ህይወት ኑሮ ክርስቶስን የሚመስል ህይወት ኑሮ እግዚአብሔር ይወዳቸዋል። ጌታ ኢየሱስ ክርስቶስ ስለእናንተ ጣት ተሰቅሏል፣ ሞቷል፣ ተነስቷል፣ በአብ ቀኝ ተቀምጧል፣ ዳግም በክብር ይመጣል። ስለዚህ ንቁ፣ ወገባችሁ የታጠቀ ይሁን።